ጌጌ መልሼ ልውደድህ፣ መልሼ አዎ፣ ከራሴ ቀንሽ። ሚስት እንዳለህ እያወቅች የምታማገጥ ሴት ሚስትህን ትተህ እራሱ እሷን ብታገባ፣ ሚስት ያለውን ባልፈልግም፣ አማገጡ አይቀርም። ሌባም ጊዜ የሚሌባ ነው፣ ለማዳ አይለቅም። መልካም ሰው ማለት ክፉ ሲደረግበትም መልካም መሆን የሚችል ነው እንጂ በጥሩ ቀንማ እኮ ሁሉም ሰው መልካም ነው። በእውነት ምን ነው ኤንጅል የሚመስለው በደህናው ቀን በጥሩ ቀን መልካም መሆን ራሱ ከብዷል፣ አይደለም ተነክተን? በዛ ላይ መልካም መሆን ማለት ክፉ ሲያደርጉባችሁ ክፉ አለመመለስ ነው እንጂ ጥሎ መሄድ ክፉ አያረግም እየተጎዳ ከዛ ደግሞ እኔ መልካም ነግ ብዬ ልኖር፣ እናንተ እየጎዳችሁ የተጎዳው ልንኖር። በእውነት ቀልደኛ እና ከው አንድ ሰው ምን አለ፣ ሁሉም ሰው የለቅሶ ቤት ምስር ጣፍጦት ይበላል፣ ምክንያቱም ምስሩ የተሰራው እሱ ቤት አይደለም።